ብሩኬ ለሀይሚ ለጨረቃዋ ምርጥ ሙዚቃ ጋብዛታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴናችሁ? ጠናናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ የኔ ውዶች የኔ ምርጦች የእኔ ምርጣ ምርጦች፣ ሰሞኑን እንግዲህ በጣም የሚያስጠላ ነገር እያየን ነው። ትናንትናም ሀይሚዬ ና ቡራየት ታረቁ አልቻሉም። ነገር ግን እኔ በጣም እየፈራሁት ያለውት ነገር አለ። ከምንም ከምንም በላይ በአሁኑ ሰዓት አንዳንድ ልጆች የተደበቀ ቪዲዮ አለ እያሉ ነው ሀይሚን ና ብሩኬን ለማጠላት ለማጣላት ብለው፣ ግን ኢዴት አድርገው እናወጣለን እያሉ ነው። ኢዴት አድርገው ሊያመጡት ይችላሉ። እና ምንም አይነት ነገር እንዳይሰማችሁ እውነተኛ ወዳጅ እውነተኛ አድናቂ የሆናችሁ ምንም ነገር እንዳይሰማችሁ ማለት ነው። የእውነት ነው የምላችሁ። በጣም የሚያሳፍር ነገር ነው እየተደረገ ያለው ነገር። በተለይ ደግሞ ብሩኬ እንዲጠላ፣ በአሁኑ ሰዓት ብሩኬ እንዲጠላ ነው የሚደረገው። ብሩኬ ከሀይሚ ጋር እንዲላይ የሚፈልጉ ልጆች የማያደርጉት ነገር የለም። የሰው ልጅ እኮ ይጣላል፣ የሰው ልጅ ያጠፋል፣ ግን በይቅርታ ይታለፋል። ይሄን ነገር ድጋሚ እንዳይፈጽም ማለት ነው ምንድን ነው ቪዲዮ እንጂ የሰራው ይሄን ያክል አልጋ ላይ ሆኖ ከልጅቷ ጋር ሌላ ነገር ሲያደርግ አልታየ። ይሄ ልጅ ለምንድን ነው ግን ኃጢአት የምንገባው እኛ እራሱ? የእውነት በጣም ነው ያዘንኩት። በቃ ቪዲዮ ቀረጸ። እሺ፣ ይሄ ነገር አልጋ ቤት መሆኑ ብዙዎች እራስ ቆጥቷል። ለእሱም ደግሞ ደግሞ ደጋግሞ ይቅርታ እየጠየቀ ነው ያለው አይደለ እንዴ? ግን በጣም እያጋነን ነው ነው የመጣ ነው እና ሀይሚም ወደ ሌላ ውሳኔ እንድስገባ እየገፋፋነት ያለ ነው እኛ ራሳችንን እና እኔ ግን ይሄ ነገር መቆም አለበት ብዬ ነው የማስበው። በተለይ ደግሞ ፍጼ ማለት ነው ፍጼ እንግዲህ የቅርቡ ጓደኛው ነው ሲጣሉ የሚያስታርቅ ሽማግሌ ሆኖ እኔ ቢያስታርቃቸው እሙሽዬ እራሱ እዚህ ነገር ላይ መግባት አለባት። ምክንያቱም አሁን ብዙ ልጆች ተንኮል እያሰቡ ነው፣ ቤተሰብ በጣም ተንኮል እያሰቡ ነው። እሙሽዬ ገብታ መቆጣት አለባት ሁለቱንም፣ ሶሻል ሚዲያ ላይ መታ ሳይሆን በውስጥ ማለት ነው፣ ብሩኬንም ሀይሚዬንም ተቆጥታ ይሄ ነገር ቢቆም። ምክንያቱም ሌሎች ጥላቶች አሁን ሌላ ነገር ነው የሚያስቡት። ብሩኬ ከሶሲ ጋር ያደረገው ቪዲዮ አለ እጃችን ላይ እያሉ እየተናገሩ ነው። በተለይ ደግሞ ማለት ነው የጨረቃ ፋሚሊ የምትባል ልጃለች። እሷ በተለይ ማለት ነው የምታወራው ነገር በጣም የሚደብር ነገር ነው። እና ከእንደነዚህ አይነት ሰዎች መጠንቀቅ አለባችሁ። አንደኛ እንደዚህ አይነት ነገር ቢወጣ ኢዴት መሆኑን የተወሰነ ሰው እንጂ የሚያምነው ብዙዎች አያምን። ምክንያቱም ኢዴት ሲደረግ እውነት የተደረገ ነገር ነው የሚመስለው። አይታችሁ እንደሆን ቲክታክ ላይ ቪዲዮ በቃ አንዱን ከአንዱ እያቀነባበሩ ሲያሳስሙ፣ ሲጨፍሩ፣ የሆነ ነገር ምናምን ሲያደርጉ ምናምን እናያለን እና ቴክኖሎጂ በጣም ረቋል። ስለዚህ ይህ ነገር እንደ ቀልድ የሚታይ ነገር አይደለም። ቤተሰብ ዋጋ ያስከፍላል። እንደ ቀልድ የተጀመረ ነገር በአሁኑ ሰዓት ነገሩ እየከረረ እየከረረ እየከረረ እየሄደ ነውና ፍፄ እባክህ እባክህ እነዚህን ልጆች አስታርቅልን። ሀይሚዬ ይበቃል። በቃ በቃ ጥፋት ነው። ኦኬ ጥፋቱን አምን ደግሞ ይቅርታ ጠይቆሻል። በነገራችን ላይ ከእሷ ጋር አልጋ ቤት ገብቶ መስራቱ ነው እንጂ ምንም ብሩኬ ጋር ስህተት እንዳልሰራ ግን ታውቃላችሁ። ይሄ ስህተት መስራት እኮ ቢያስፈልገው ቪዲዮ ምን አስቀረጸው? ከሶስት ጋር የሌላ ነገር ማድረግ ከፈለገ ቪዲዮ ምን አስቀረጸው? ሀይሚኒስ መጥራት ምን አስፈለገው? ማድረግ እኮ ይችላል። እውነት ፈጣሪያችሁን ካልፈራችሁ ዋለት ዳር የሆኗችሁ ወይንም ደግሞ ፍቅረኛ ያላችሁ ሰዎች እንደፈለጋችሁ ሄዳችሁ እኮ ማድረግ ትችላላችሁ፣ ግን ፈጣሪያችሁን ስለምትፈሩ ነው እንጂ። ስለዚህ ብሩኬ ማድረግ ቢፈልግ መንዘላዘል መባለት ከፈለገ እኮ ማለት ነው ከሀይሚ ውጪ ሀይሚን ሳይጠራ እኮ ማድረግ ይችላል። ስለዚህ አርቀን እናስብ። ቤተሰብ እንደውም የተጣላን ሰው ማስታረቅ ነው እንጂ ጭራሽ እንዲራራቁ ምናምን የምናደርገው ነገር በጣም እኔ አላቅም፣ እንዴት እንደምታስቡ ማለት ነው። አንዳንድ ልጆች እና እባካችሁ፣ እባካችሁ በተቻላችሁ አቅም እነዚህ ልጆች ለማስታረቅ መሞከር ነው እንጂ ጭራሽ እንዲጣሉ፣ እንዲራራቁ ምናምን ባናደርግ ተገቢ ነው ብዬ ነው የማስበው እኔ በበኩሌ ሀይሚዬ ብሩኬን በጣም ነው የምትወደው። ብሩኬም ይወዳታል ያከብራታል። ከሀይሚዬ ምን አቶ ነው ሶስ ይጋር ይሄደው ምን አቶ ነው። ሀይሚዬ ሁሉ ነገር አላት፣ ሙሉ ሴት ናት። ምን አቶ ነው ከፈለገ ሆነ አይጠራትም፣ ከማንም ጋር የሚንዘለዘለው ስለዚህ እንደዛ አድርጋችሁ አስቡ። በእርግጥ ሌላ ነገር የምታስቡ ሴቶች እራሳችሁ ማትታመኑ ሴቶች ናቸው፣ ማትታመኑ በትዳራችሁ ላይ የምትማግጡ ሴቶች ናቸው በቃ ሌላ ነገር አይደለም። ስለዚህ የሚዋደዱትን የሚፋቀሩትን ልጆች ወደ ሌላ ነገር እየከተትን ለማለያየት አንሞክር። በቃ የሰው ልጅ አጠፋ፣ ይቅርታ ጠየቀ፣ ከይቅርታ በላይ ምንም ነገር የለም። ኦኬ፣ ስራ ከሆነ የያዙት ይስሩ። እነሱ በቃ ምናልባት ቪድሮ እንዲራዘም ፕራንኩ እንዲራዘም ትፈልጎ ከሆነ ይስሩ፣ ይፈቅዱ። ከዛ ውጭ ግን የተደበቀ ቪዲዮ አለ ምናምን እናወጣለን የምትሉ ልጆች ካላችሁ አውጡና አሳዩን ማለት ነው። አውጡና አሳዩን እስኪ እኔ እስኪ አውጡት፣ እና ብሩኬ እንዲጠላ አታድርጉ። ብሩኬ በየ ቤቱ እየተሰደበ ነው ያለው፣ በጣም እየተሰደበ ነው ያለው። እና እውነተኛ ወዳጅ ከሆናችሁ ይህንን ነገር ማስቆም አለባችሁ። እሺ።